አሰላም አለይኩም እንዲሁም ሰላም። ዛሬም በሌላ ጥያቄ መጥቻለሁ ውዶች ስሬስ ነው ማለት ነው ባልሻ ግብተሹ ስኖሪ ስኖሪ ያው እድሉን ለማግኘት በየመን ሂዶ እቃማ ለማንጣት አሊያም ደግሞ ከኢትዮጵያ መጣሹ እንበል ቢያንስ እንኳን በሳውዲ አረቢያ እስከ ሀያ አምስት ሺ ሪያል እስከ ሰላሳ ሺ ሪያል እንያዘው እንበል ማለት ነው። ምክንያቱም አሁን ላይ እየጨረሱ ያሉት እንደዛ ስለሆነ ከዛ አመጣሹ አዴላ አዴል ስራን ፈቶ የተቀመጠ ባንቺ እየኖየረ ያለ ሌላ ሚስት ቢያገባብሽ ምን አይነት ስሜት ይሰማሻል? ወይስ ምን ትየዋለሽ? ወይስ ምን ታደርገዋለሽ? ወይስ ሲያገባት ምን ታደርጊያታለሽ? የምሬ ነው። ግን ሀቂቃ ቀሳቂ የመጣው ያው አለ አይደል፣ የሴቶች ነገር መሽም እና ምን አይነት ስሜት ይሰማችኋል? ምን ማድረግስ ምን አይነት ውሳኔ ስትወስናላችሁ? እስቲ መልሱልኝ። እኔ በበኩሌ እተዋዋለሁ እስከ አንደኛው እተዋለሁ። አሰላም አሌይኩም ራህመቱላሂ ወበረካቱ ልጅቷ እየተራራጠች እንዴት ናቸ ሰላም ናቸሁ እንዲሁም ክርስቲያኑ ሰላም ሰላም ብያለሁ ሰላምቸው ብዙ ይበልልኝ ያጋች ብያለሁ ከመጣም ኩሽና ኩሽና እንኳን አደለው ኩሽና እንኳ ሰላም ስለምትል እና ልጅቷ እንደ አካባቢ ብዬ ነው ማለት ነው፣ እየቀለደች ቡኸር እያቦኸርኩ ነው ብላ። ቡኸር ስትቦኸር ጀሃዞቹ ስለሚጮሁ፣ ሁለት አይነት ጀሃዝ ስላለ፣ ካሜራ እንደገና ደግሞ ጀሃዝ አለ፣ የሚጮህ ጀሃዝ ማለት ነው። የሆነ ሆስፒታል ምናምን አብዛኛውን የሆነ ነበር። እነዚህ ጀሃዞች የሆነ አደጋ ሲከሰት አሊያም ደግሞ የሆነ አደጋ ነገር ካለ ቀድማችሁ እንድትወጡ ጀሃዙ ይጮሃል። ስለዚህ እኛ አብዛኛውን አንቦከርም። እና ልጅቱ መንፈራውን ይዛታ አዙረዋለች፣ ቤቱን ኩላ ማለት ነው። እና ለዛ ነው ያቋረጥኩ። እና እንዴት ናችሁ? እንዴት ሰነበታችሁ? እና ሰንብታችሁ አለ ከኔ ከል፣ አልሐምዱሊላህ ወለከል አልሐምዱሊላህ ከሽኩር። ቲክቶክ ላይ አንድ አይዳ አምጥቼ ነበር። አይዳውን ደግሞ ታዳምጡታላችሁ። እርግጥ ፈተዋ ላይም ሰምቻለሁ ይሄን ነገር ማለት ነው። እኔ ከንትልም ተነስቼ ነው ከሰማው ተነስቼ ነው አንጻር ነው አንዲታችን ፈቷ ትጠይቃለች። ባሌን ከሀያ አምስት ከሰላሳ ሺህ ሪያል ጨርሼ ያመጣሁት በቃ ማለች። አምጥቼው ስራም ፈቶ ተቀምጦ በእኔው እየኖረ ሳለ አምጥቼው ተደላድሮ ተጀናጅኖ አግብቶ ተቀመጠ፣ እና እኔ ደግሞ ብሬንም ስጠኝ ያልኩት ብሬንም አልሰጠኝም። እንደገና ፍቺ እየጠየኩት ነበር፣ ግን ፍችን ቢያለ እንዴት ይታያል የሚለው ነው። አንቻም ጥተሹ ሐቅሽ አንቺ ሐቅ ሆኖ ካለ ግን እሱ መመለስ ነበር ብሩን ተብላለች። ግን የእኛ ሰው የእኛ ወንድ እንኳን ብርን ሊመልስ ይቅርና ማለት ነው፣ ሙስተሄል መስያት እንጂ አይመልስልሽም። አስቀድሞ ነው መጠንቀቅን። በበኩሌ ባሉ ቢኖረኝ አላወጣም፣ ሐቂቃ ማለት አላወጣም፣ ቢቃማ ላ ሙስተሄል። ለራሴ ለነፍሴ ያወጣለሁ ምክንያቱም እኔ ለራሴ ሆነኛ ይጠቅመኛል። ወንድ ልጅ ቃማ ኖረው ማለት እኮ፣ አረ ወይኔ ያለዬ ነገሩ በይመን በይመን እየሄዱ እያመጡ አይደል እንዴ? ብዙዎቻቸው እኮ ቃማ ያዙ ነው። ግን ወንድ ልጅ ቃማቲዝ በጣም በጠረራል እንጂቱ ነት ነው ይሆነ አለ አይደለ። በፊት የነበረበት ሐዋልና ይቃማ ካዝ የሚሆነው ሐዋል በጣም የተለየ ነው። እና ይሄና ዳያ ቶክቶክ ላይ ውዶች ዬ ባሏችሁ በየመን ሄዷል። ያም ደግሞ ተኢትዮጵያ ከሀያ አምስት ከሰላሳ ሺህ ሪያል ከፍላችሁ አንጥታችሁት ሌላ ተደላድሮ ስራ ፈጥን ቆይቶ ተደላድሮ ሲያበቃ ሌላ ሚስት ቢያገባባችሁ በእናንተ ላይ ምን ትላላችሁ? ነበር የኔ ሀሳብ። የብዙዎች ሀሳብ እሱንም ሚስቱንም እገልላችኋለሁ ነው። ግማሹ እግማሹ ደግሞ ሜስራጣው እሱንም አመጣው ሜስራ ፈጣው እሱንም አመጣው ነው አለኩላሃል ዘና ነው የምትሉት። ተካለም ብትከዱ ግን ቪዲዮን አስገባላችኋለሁ። ሁለቱ ቪዲዮን ያመጣሁት ሀቂቃ እና አብዛኛውን አብዛኛውን የሚሉት በጣም በጣም ነው የሚገርመው ማለት ነው እንጂ والله لازم ንግርም ግርም ነው የሚያደርገኝ ማለት ነው። አለኩላሃል ቪዲዮን አስቀድሜ ያስገባላችኋለሁ ኢንሻአላህ እና አብዛኛውን ሰው እንግዲህ እንደምታዩት ቪዲዮ ላይ አብዛኛውን እህቶቻችን ወንድም እህቶቻችን የሚሉት ግማሾቹ እኔ ሁለታቸውን ይገላቸዋል፣ ግማሾቹ ደግሞ እኔ አታልያ አምጥቼ ይቀማውን ቀደዋለሁ፣ አለም ደግሞ ገለዋሉ የሚላለ። እኔ በበኩሌ ግድያን አልሻም። ያ ሰውዬ ግራ ጎንሽ ነው ባልተቤትሽ ነው አብረሽው ኖረሻል የልጅሽ አባት ነው። እንዴት መገደልን ትመኘዋለሽ? እኔ ሀቂቃ ምን ቢበድለኝ ግድያን አልሻም። ሀቂቃ ማለት ነው ስንት የበደሉን ሰዎች አሉ አይደል እንዴ? እየፈነኑ በየሚዲያው የተቀመጡ አድራሻቸውን የማታውቋቸው እነሱ የልባቸውን አድርገው አድራሻቸውን ያጠፉ ስንት ሰዎች አሉ። እነሱን ነው ማጥፋትም ካለብን ማጥፋት እንጂ የልጅ አባት እስከሆነ ድረስ ይሄ እኮ ማለት ደሜ ነው፣ ጉራጎነኝ እሱም ነው እሱም ነው ማለት ነው። ጉራጎን እስከሆንኩ ድረስ አንድ አካሌን እንዴት አሳልፌ ወደ ጉርጓድ ይከተዋሉ። ላሙስታሄል ሀባቢ ያኔ እንዴን አስተያየት ብዙ አስተያየቶችን አንብቤ ያለሁ ብዙ ነገራቶችን ማለት ነው፣ እና ወደ በጣም ነው የሚያስቁት ማለት ነው። ሀቂቃ ማለት ነው። አብዛኛው እንዲ የእናቴን ልጅ ወንድሜን አላመጣበትም፣ እንዲ እሱን የማመጣው ብዬ ነው። እሱን አምጥቼ የሚቃጠለው በገዛ እጅ ይላሉ። አንደኛው ደግሞ አንድ ጀምሬው የለ በአንድ ፊቱ ሚስቱንም ድሬው በአንድ ፊት ይወጣለ የሚልም አለ። ሴቱ ነገር ቀል ቀልደኛ ሆናችኋል ማለት ነው፣ ረ እየተሻሻለ ነው የሚመጣው። ግን አብዛኛውን ሴት አጠፋዋለሁ የሚና ያለው ሚስቱንም ማጠፋታለሁ ነው። ሚስቱ እኮ በነገራችን ላይ እኔ ሚስቱን አጠፋለሁ የሚለውን ብዙም አልስማማበትም። ለምን መስላችኋል? ያቺ ሚስት እጣ ፈንታዋ ነው። እጣ ፈንታዋ ስላችሁ ወርተሯ ደርሷት ነው። ያንን ሰውዬ ለሷ አላህ ስብሃነታ ወተዓላ ይሰጣት ስለዚህ ወርተራ ስተደረሳት ድረስ ወርተራውን ትብላ። መሸግራችሁ ትበላ፣ መሸግራችሁ እናንተ ማለት ነው። ቅናታ ሙላት ትሆኑ። እሺ፣ ሀላስ አንቺ ስቤ የኖር ሲሆን ነበረ። ትውሰደው ማለት ነው። ትውሰደው፣ እሷ ደግሞ ትቅመስ ትንሽ። እኔ በበኩሌ እኔ ላይ የሰራብኝ ግፍ ወይም እኔ ላይ የሰራው የነበረው ድራማ ላይም ደግሞ እኔን ይበድልኝ ነበር ወንድ ሌለኛይቱ ዘንድ ተህደ ምንም መስሎ አይታየኝም። እኔ ቀመስክን ጽዋ እሷ መቀመሱ አይቀርም። ጥሩም ከሆነ ደግሞ ጥሩነትን ታገኛለች፣ መጥፎም ከሆነ ደግሞ መጥፎ እንትን ታገኛለች። ምን አስጨነቃችሁ? እናቴ ነው፣ ወላህ እውነቴ ነው። አትቅኑም። ያኔ ስላችሁ ሀላስ ነሲዋ ነው ነሲባን ትብለ ማለት ነው። አሁን እንግዲህ ማንኛቸውም ሰው ያገባ፣ እኔም ፈቶ አገባ። አሁን የፍርዶስ አባት አግብቷል እንግዲህ አሊመት እጣፈንታዋ እድሏ ስለሆነ ነው አሁን እጣፈንታዋ እስተ አበቃ ድረስ እሱ ጋር አብራ ትኖረዋለች ይሄ እጣፈንታዋ ሲያበቃ ሲያልቅ የዛ ጊዜ ትላለች ማለት ነው ምን አስጨነቃችሁ ምንም ስለዚህ እኔ ዘንድ የነበረው ሀዋል እጣፈንታይ ስትደርስ ድረስ ነበረ ኪታብ ውስጥ ያበቃ ድረስ ነበር ማለት ነው። ላ ስብሃን ታላ የከተበልን ርዚቃችን ስተከተበልን ድረስ ነበር የቆየችው የቆየሁት። ከዛ ደግሞ ወደ ሌለኛ ይት ወዲ ያሊማ ታሊመ ድሞ ወዲ አንዷ ታሉ ደግሞ ወዲ አንዱ አይታወቅም። ስለዚህ ምን ማያስጨንቃችሁ ማትቅኑ እናንተ ማረብ አርቡት ሞርቷል ወንድ ሞርቷል ሴት ምንጅት እውነቴ ነው፣ እና አንንጃ ክፉ ነገር አትመኙ ማለት ነው። አለ ኩላን፣ ያው ቀደም ብዬ ነው የማስገባላችሁ። ያስተያየት እንደምትሰጡ ተስፋ አደርጋለሁ። ልጆቼ ሰላማችሁ ብዝዝት ይበልልኝ። አሰላሙ አለይኩም ወራህመቱላህ ወበረከቱ ጋር ተርኩም